የአንድ ሰው ሺህ ቅዠትና ውሸት the confession of an economic hitman አንድ ሰው ሺህ ቃዥ ይዋሽ ግን በዘርና ግን የማይገናኝ ጥቅም የማያስገኝላቸው ብዙ ሰዎች ስታገኝስ፣ ሴራ አይደለም እውነት ሊሆን ይችላል ይህ ነገር ብለህ ለመቀበል አትገፋፋ። ሰሞኑን ቢሊዮን ብሮች የተፈጠፈጠባቸውን የእኛን ሀገር ሜጋ ፕሮጀክቶችና ወደ መንግስት ካዝና እየተንቆረቆረ የሚገኘውን የውጭ ብድር መዓትና እየተባባሰ የመጣውን የሀገራችንን የኢኮኖሚ ቀውስና ሕዝባችንን እየለበለበ ያለውን የድህነት ሰደድ እሳት ስትመለከት ይሄ መጽሐፍ ደግሞ ደጋግሞ ትዝ ይልሃል። የዓለም አቀፍ የገንዘብ አበዳሪ ተቋማት ደሀ አገሮችን እያግባቡ የፖለቲካ መሪዎችንና የተመረጡ ባለሀብቶችን በገንዘብ እያጥለቀለቁ ሆነ ብለው ከመክፈል አቅማችን በላይ የሆነ ብድር ውስጥ ይዘፍቁናል፣ ነው የሚለን ጆን ፐርኪንስ። በዚህም ሀገሮች በአያላኑ ቀብድ የተያዙ ይሆናሉ። የሀገር ሀብት በሙሉ በቀጥታና በእጃ ዙር በነሱ በእነሱ ኮርፖሬቶች እጅ ይገባል። ሀገር ለካፒታሊስቶቹ በኪራይ ተላልፋ ትሰጣለች። ድሃው ህዝብ በገዛ ሀገሩ ከሁሉም የሀገሩ ጥቅም ተገልሎ ከሆነውም በላይ የበለጠ ድሃ የሆነ ሲማቅቅና ወደ ባርነት ደረጃ ራሱን ለማጎንበስ ሲገደድ ከጌቶቹ ምጽዋት የሚወረወርለት ምንደኛ ተገዢ፣ ታዛዥና ጉልበቱን የሚበዘበዝ ሆኖ ሲቀር፣ ጥቂት ሀብታሞች ግን የበለጠ ሀብታም እየሆኑ ይሄዳሉ። ፖለቲከኞች ሁሉ በድብቅ የሚከፈትላቸው አካውንት ገንዘብ እንደ ጎርፍ ይፈስላቸዋል። የውሸት ማረጋገጫ ይሰጣቸዋል። የምርጫ ማጭበርበር ይለፍ ይሰጣቸዋል። ተቀናቃኞቻቸውን መጨፍጨፊያና ማዳፈኛ መሳሪያ በድብቅና በይፋ ይጎርፍላቸዋል። ለዚህ ሀገርም በቀብድ የመብላት እኩይ ዓላማ አልተባበርም ያሉ የሀገር መሪዎች፣ ፖለቲከኞችና ተጽዕኖ አሳዳሪ የሚባሉ ዜጎች መቀመቅ ይገባሉ፣ ይሰወራሉ፣ ይታሰራሉ፣ ይገደሉና በድንገተኛ አደጋ ሞቱ ይባላል። የዚህን ሰውዬ ኑዛዜ እውነት ነው ብለ ከተቀበልከው አሁን እያንዳንዷ በሀገራችን እየሆነች ያለችው ነገር በእቅድና በገቢር አንድ ሁለት ሶስት እየተባለ እየተተገበረ ባለው ወጥመድ ሕዝባችንና ሀገራችን በቀብድ ተበልታ አልቃለች ነው ብለን ለማሰብ እንገደዳለን። ልክ እንደዚህ ደራሲ እንደ ጆን ፐርኪንስ በዓለም ሰፊ ተነባቢነትን ያተረፈችው ኢኮኖሚስት ናሆሚ ክሌንም ዘ ሾክ ዶክትሪን ወይም የቀውስ ቀኖና ብላ በሰየመችው እጅግ የተደነቀ መጽሐፏ ለሀገሮች እንዴት ሆን ተብሎ ወደ ቀውስ እንደሚከተቱና የገደሉ ጫፍ ላይ ሲደርሱ የዓለም አቀፍ የገንዘብ ተቋማቱ ገንዘባቸውን ጭነው መጥተው እንዴት ሀገሮችን እንደ ሸቀጥ እንደሚገዙ እንደሚሸጡና እንደሚለውጡ እንደ ጉር ትዘከዝክልናለች። ናኦሚ ክሌን ስለ እንጦሮጦስ ካፒታሊዝም ሀገሮችን ከነ ተቋሞቻቸው ስልቅጥ አድርጎ የመጠቅለል ሂደት የማትነግረን የለም። ሌሎችም ብዙ አሉ። ቁጥራቸው ቀላል ያልሆነ የታወቁ ኢኮኖሚስቶችና ፕሮፌሰሮች በሙያቸው አንቱ የተሰኙ ኤክስፐርቶች አሉ ሁሉም የሚነግሩ ነገር ተመሳሳይ ነው ተመካክሮ የጻፉ አይመስለኝም ሁሉም ክብራቸውን ሙያቸውን ሁለመናቸውን ለርካይስና ሲሉ አሽቀንጥረው ሊጥሉ ይችላሉ ሀምሳ የተለያዩ ሰዎች አይ ዶንት ቲንክ ሶ አይመስለኝም የሆነ የታፈነ እኛ ጭፍጫፊውን ብቻ የምናውቀው በእርግጥም ያፈጠጠ ትልቅ ዓለም አቀፋዊ ሀቅ አለ ቢኖር ነው እንጂ ወንድሜ የእነሱን የራሳቸውን አንዳንድ ሰዎችና ለዓለም የሰጡትን ቃል ያጋለጡትን ምስጢርና ደባ ስታይ የኮንስፓሬሲ ቲዎሪ አፍቃሪ ለመሆን ፈልገህ ሳይሆን የግድ ከነገሩ ጀርባ አንዳች እውነት ይኖራል ብለህ ለመቀበል ትገደዳለህ። ግሪኮች የዛሬ አስር ዓመት ከአውሮፓ ኅብረትና፣ ከና አይኤምኤፍ፣ ወርልድ ባንክ፣ የአውሮፓ ሴንትራል ባንክ ከፈረንሳይና ጀርመን ወዘተ ጋር የገጠማቸውን የኢኮኖሚ ቀውስና የአደባባይ ትንቅንቅ አስታውሰውስቲ ግሪክ ሀገራቸውን ከምንም ነገር በላይ የሚወዱ ቆራጥ መሪዎች ስለነበሯት ስለ ሕዝባቸውና ስለ ሀገራቸው ህልውና ተናነቁላት። ሕዝቡ በሪፈረንደም አንፈልግም፣ ይቅርብን፣ በድህነት እንሙት እንጂ ሀገራችንን በቀብድ አንሸጥም ብሎ ከወሰነም በኋላ መሪዎቿ ሀገራቸውን በሕይወት ማቆየት አልቻሉ። ዞሮ በጀርባ ያንኑ ሕዝቡ እምቢያለውን የመሰለ እንዲያውም የከፋ የገንዘብ ስምምነት ፈረሙ። አሌክሲስ ሲፕራስን የሚያህል ሀገር ወዳድ አርበኛ ያኒስ ባሪፋኪስን ያህል ጂኒየስ ኢኮኖሚስት በቀብድ የተበላ ደሃ ህዝባቸውን ይዞ ቢተናነቁም ሰማይ ከሚያካክሉ የገንዘብ ተቋማት ጋር ገጥመው ማሸነፍ አልቻሉ። ኢት ወዝ ቱ ሌት አርፍደዋል። የገቡበት ገደል በጣም ርቋል። ግሪኮቹ ለመትረፍ የግድ ገመዳ ቀባዮቹን አሜን ብለው መቀበል ነበረባቸው እና የግሪክ መሪዎች ተገደው በውዴታ ግዴታ ፈረሙ። የፈረሙትን የብድርና እርዳታ የክፍያ ስምምነት ያኒስ ቫሩፋኪስ ሲገልጸው ልክ በአንደኛው የዓለም ጦርነት ጀርመኖች ተሸንፈው በፈረንሳይ ቨርሳይል ቤተ መንግሥት እንዲፈርሙ ከተገደዱት እና ለሁለተኛው የዓለም ጦርነት መንስኤ ከሆነው ያለምንም ቅድመ ሁኔታ እጅ መስጠት ወይም መጥፋት የሚል አረመናዊ ግዴታን ጀርመኖች ከፈረሙበት ስምምነት ጋር ነው ያነጻጸረው። ሀገራችንን ተገደን አሳልፈን ሰጠን ይላል እየደጋገመ ወንድሜ። የምናወራው መሀል አውሮፓ በኮርፖቶክራሲው ስለተማረኩ ሀገሮችና ሕዝቦች ነው። እንግሊዞቹ ራሱ ራሳቸው በታሪክ ሁሉ ውስጥ የዚህ ሁሉ የዓለም የዲታ ካምፓኒዎች ሸፍጥ ዋና ፈጣሪዎችና ዘዋሪዎች ሆነውም እንኳ በግዙፉ የኢኮኖሚ ሰንሰለት ሁለመናቸው ስለተሳሰረ እንደ ነፃ ሀገር ከአውሮፓ ህብረት ወጥተናል ለማለት እንኳ ተቸግረዋል። እንግሊዝን የምታህል ሀገር ከታሰረችበት ቀብድ በቀላሉ መውጣት አልሆነላትም። ኮርፖሬቶክራሲ እኮ የአሜሪካ መንግሥት ራሱ በዕዳ ተብትበውታል። የአሜሪካ ዴሞክራሲ የግዙፉ ኮርፖሬቶክራሲ አገልጋይና ተላላኪ ሆነዋል እኮ ነው የሚሉ ቢሊየነሮ ትራምፕም፣ የሚልህ እኮ ይህንኑ ነው። ሙሉ በሙሉ እንደ ሀገር ከመጥፋታችን በፊት ሀገራችንና ህዝባችንን እናድነውን የሚልህ እንዴ ይሄ ነገር በተለይ ሁለመናቸው የሚሸቀጠው የድሆች ጩኸት መሆን አልነበረበትም። ቢሊዮነሮች ምን ዶላቸው እዚህ ጩኸት ውስጥ? ጩኸት መቀማማት ጀመርን እንዴ። ሳስበው የሀገር ፍቅር ይመስለኛል። አንዳንዴ እግዚአብሔር ሲያዘለ የሀገር ፍቅር የማይዘልቀው ልብ አይኖርም። ድሮ የመደብ ጀርባቸውን የካዱ ሐቀኛ የህዝብ ልጆች የሚባሉ ነበሩ። ህዝቤ ይበልጥብኛል፣ ሀገሬ ትበልጥብኛለች ያሉ አሁን ወደ ተነሳሁበት ጥያቄ ወደ ጫረው የሰሙን የሀገራችን የኑሮ ቀውስ ኑሮን መቋቋም ስላቃተው ህዝባችን ጠቅላይ ሚኒስትሩ በአደባባይ ወጥቶ ከሀገሪቱ ሀብቶች ግማሹ ለዕዳ ማደሻ እየዋለ መሆኑን ያመነባቸውን አጋጣሚዎች ስታስብ የሚጎርፍልንን ተደጋጋሚ ብድርና የሀገር ውስጡን የሰላምና መረጋጋት እጦት ስጋት፣ የኢንቨስትመንት ሽሽት፣ የዕለት ከዕለት ጦርነት፣ የሀገር ምርት መቀነስ፣ የገንዘባችን ጥንቡን እየጣለ መሄድ፣ የሰውን መሰደድ የብዙ ያልተዘጉ ጉሮሮች የመጨረሻ ደረጃ ላይ የደረሰ የሰቆቃ ጩኸትና የሰቆቃ ዝምታ። ይህን ሁሉ ስታስብ መጨረሻችን ወዴት ነው? ምንድን ነው? ማን ነው ይህን ሁሉ እያመጣብን ያለው ብለህ መጠየቅ አይቀርልህም። በዚህም ላይ ደግሞ የሀገርን አንጡራ ሀብቶች ለውጭዎቹ የማስተላለፍ ግዴታ አፍጥጦ እየመጣ ነው። የውጭዎቹን ኮርፖሬቶክራሲ ወደ ሀገር ጋብዞ በህዝባችን ላይ ፈቶ የመልቀቅ የውዴታ ግዴታ አይኑን አፍጥጦ እየመጣብን ነው። እና እነዚህን ሁሉ እያየህ ነው የጆን ፐርኪስን ዘ ኮንፌሽን ኦፍ አን ኢኮኖሚክ ሂትማንን እውነተኝነት አምነት ተቀብለህ የፍሳሐ ያዜ ካሳን የሳጽናኤል ጎል በኢትዮጵያን እውነትነት አልቀበልም የምትለው ብዬ፣ ሳልወድ ፈገግ ብዬ ጨረስኩ። አበቃሁ።